የሚባለው ልካን እውነት ነው። ኢንተረቶን ላይ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያምኝ ብቀበልስ እኔ እኔ የገረመኝ ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገር ነው ማለት ነው። እኔን ያጃጅ አልከኝ። እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠር ሁላ ማለት ነው የሆነ ትልቅ ትልቅ ሰው አለ ልጅ ማለት ነው ሰኢድ ሊወልደው የሚችል ልጅ አለ። ጉዳሉ ግን አያቴ ማለት ነው ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በሰላማችሁ ብዝት ብዝት ስትይበልልኝ ይበልልኝ፣ እንዲሁም ክርስቲያኖ ወገኖቼ ሰላም ብያለሁ ማለት ነው። ዛሬ እንግዲህ በአዲስ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሰይድ እንግዲህ ሱመያ በቀረብኝ እስከምትል እስከምትለው ድረስ እንግዲህ የሰይድ ሚስጥር ሌላ ሚስጥር አወጣለሁ ስትል ሌላ ሚስጥር ደሞ የተደበቀ ሚስጥር አውጥታለች ነው ላይክ ሸር፣ ሰብስክራይብ እያደረጋችሁ አብራችሁ የቆዩ ማለት ነው። ላይክ ማድረጋችሁ እንዳረሱ ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ለቤቱ አዲስ ከሆናችሁ ማለት ነው እንግዲህ እንደምናየው እንግዲህ ሰኢድ ወደ የመን ሄዷል ማለት ነው። ለምን ብትሉ ልጁም ምርመራ ሊያደረግ ነው። ሱመያ ደግሞ ለምን ሄደ እያለች ነው ለምን ሄደ እንደውም ሌላ ሚስጥር ወጥቶብኛል። ለምን ሄደ እያለች ነው ማለት ነው። እኛ መሄዱ ጥሩ ነው። ሁለተኛ ደግሞ ሱማያ አሁንም የምነግርሽ ነገር ቃል ገብተሻል። ሄደህ ካረጋገጥክልኝ በኋላ ልጆቹን አሳያለሁ ብለሽ ቃል ገብተሻል በተመልካቾች ፊት ማለት ነው። ቃል ቃል ነው የማይፈርስ ማለት ነው። ስለዚህ እስኪ ቪዲዮውን አብረን ይሄ ነገር ያኔ አሁን እኔ ልጁ የሱ አይደለም፣ የሰኢድ አይደለም ምናምን ብለ እኔ ቢወራም ሱመያ እኔን አሳማ የሆነ ነገር ስጠይቁት ውሸት ከሆነ ማለት ነው አስቀድሞ የስቅና አይደለም ነው የሚላችሁ። በገገም ግግም ብሎ አይ አይደለም ብሎ ይዋሻል። ሁለተኛ ነገር ደግሞ እዚህ ቪዲዮ ላይ አክት ያደረጉት ማለት ነው ሙስጠፋና አብዲ ምንም ነገር እንዳልጠየኳቸው ጠይቃኛለችሳይድ እታ ሳይድ ምንድን ነው ያለው? በመኪናው ሁላ ተጣቻችኋል እና በዛ ሰዓት እናንተ ጋርም ችግር ስላለ ምናምን ምንድን ነው ያለኝ? አሁን እኔ ለራሴ ጭንቅ ላይ ነኝ፣ ተረጋጊ፣ በቃ እነግርሻለሁ እሱንም ቀጥታውላ ደውዬለት አላነሳ ሲኖር ሪከርድ አስቀመጥኩት ማለት ነው። ገንዘብ ክን ተማምነ በገንዘብ ምናምን እንትልትል ወይድ ምናልባት አልባት እኮ በራሴ መንገድ ዶክተሮች ስላሉ የማውቃቸው ዶክተሮች ስላሉ ጓደኞችም ስላሉ፣ ስለዚህ ለእነሱ ሰጣቸዋለሁ። እነሱ ሄደው በሚያጠነ ዙሮ በማጣራበት መንገድ እኔ ስትለምልሰው ለማንም ይሁን ለሰላም ይሁን ለአዋም ይሁን ለአረቦች ይሁን ለማን ጃኬት ወርቅ ባልሃንዱ ይሁን ባልሃንዱ፣ አይ ደግሞ ነው፣ ጆሮ ነው የጃኬት ወርቅ አላለችው ልጅቷ። ልጅቷ ቆይ ዛሬ ምን አስባ ነው? በሰላም በደስታ ነው የራቀችው። ምን አስባ ነው ትላላችሁ? የጀማ ምን አስባ ነው? እኔ ምንም ኋላዋ ምንም ደስ አላለኝ ማለት ነው። በነገራችን ላይ ከነ እንትር ያስወጣች ማለት ነው። ከሌላ እንትር ያስወጣችኝና ምንም ምንም ማለት ነው። ደስ አላለችኝም። የሆነ ነገር አስባ ነው። ሀዩ ደግሞ ብላ ብላ ደግሞ ጃኬት ግዛልኝ አላለችም። ጃኬት ግዛልኝ አለ የወርቅ ጃኬት በሽስሙ ከረቱን 24 ካራቱን 24 ካራቱን በኋላ ሽስሙ ምንድን ነው የሚባለው ጠፋብኝ፣ አማርኛው ራሱ ማለት ነው። 24 ራሱ ባይሆን ችግር የለውም። ሰላሳውን ቢሆን አስቀንሰዋለሁ። ጉድ እኮ ነው ጉድ። የማይወራ የለም ወይ ጉድ፣ ያየ ነው የሰማ ነው ለየታለ በዚህ ምድር ብሏል፣ ዘላለም ዘገዬ። ወዶ አይደለም እኮ አልሙሂም ማለት ነው። አልሙሂም እንግዲህ የሰይድ ልጅ ይህ ልጅ እንግዲህ ታውቁታላችሁ ብዬ አስባለሁ ማለት ነው። ይሄ ልጅ ታውቁታላችሁ። እንግዲህ ይሄም ልጅ የሱ ልጅ ነው። ታብዬ ነበር ግን አላመንኩም። አሁን ላይ ሌላ ነገሮች እየወጡ ሲመጡ የሴ ልጅ እንደሆነ እየታየ ነው ብላለች ማለት ነው። ሱመያ በነገራችን ላይ እኔ እንደዚህ ነው እንደዚህ ነው ባለት ባልችልም ባልችልም አንድ ሰው የሆነ ወሬ የሚያወራው የሆነ ነገር ሳይኖር የሆነ ነገር ሳይታይ ማንም ምንም ማንም የሆነ ነገር አያወራም። ሳሁለላ ማንም ይሁን ማለት ነው የሆነ ነገር ሲታይባችሁ ነው ያ ነገር የሚወራው። ስለዚህ አሁንም ቢሆን ያው ሱመያ ቃል ገብታለች፣ በቃሏ መሰረት በእርግጥ ታሳያለች። ግን ምርመራውን ደግሞ በራሴ መንገድ በራሴ አቅጣጫ በፈለግኩት ሰው በፈለግኩት አረብ ራሴና ራሴ ነኝ ውጤቱን እንትን እምልከው ወይም ደግሞ እማስመረምረው ብላለች ማለት ነው። ስለዚህ ሰኢድ እንግዲህ በፊት እውነት ይሄንን ነገር አድርጎታል ወይስ አላደረገውም? ሲጀመር ሁለት ሲጀመር ሲጀመር ልጅቷ ባላላት ጭራሽ ባለ ትዳር ጋር ነው እንዴ? ወይኔ ፈጣሪ ወዴት ነው ያለኸው? አለ ቆይ እንዴት እንዴት ከት ወዴት ነው ምትሄደው? ሀገሩ ሄድህ ነው። እንግዲህ ሱማያ በራሷ መንገድ አጣርታ እስከምንትመጣ ድረስ አሁንም ቢሆን ምንም ቢሆን ምንም በነገርሽ ላይ ባልሽ ነው። በእርግጥ እውነት በአንቺ ጋር ሆኖ ይሄን ነገር አድርጎ ከሆነ የምር ወላይ ፌር አይደለም ማለት ለምን። ሁለተኛ ደግሞ ያቺኛ አይቱ ልጅ ባለ ትዳር ናት እያሉ ነው። ቆይ እንዴት ነው ሰው ሰው ይሄን ያክል መጨካከን? ቆይ እንዴት ነው ባል እያለ ሲጀመር ሰው ባላ ላይ ይችኛት ስራሷ ምን ፊት አረጋት? ባል እያለት ማለት ነው፣ ባል እያለ ለምን እንደ ጎበዝ የነገር ቆይ ነው፣ ድራማ ነው የምር ይሁን እንደገር ትሪያ ረገለ ከሩት ምንድነው እስኪ ማንሽ? ምንድነሽ? ያለ ሰውዬ ወደ አይደለም እንዴ እንግዲህ፣ ምን አለ ባሏም አለ ባሏም አለ ግን በዛ ቤቷንም እየተከ ቤቷንም አውቀዋለሁ አለ። ቤቷን ካወቀው ባሏን ካወቀው ኦኬ፣ ልጅቷ ጋርሽ በምን መጣች? የሰይ ልጅ ያንቺ ነው ብላ ለምን መጣች? ሁለተኛ አብዲ ደግሞ ልጆችህን እናስረክብሃለን ለምን አለ? ሱማያ ያለችው አንድ ልጅ እንዳለው ነው ማቀው፣ አለች ሀዩ። ምናለ እንግዲህ ልጅና ልጆችን ተመርመረና አለ መቼም፣ ሀዩ ጠሻ ያረጋታል። ሀዩ ጠሻ ያረጋታል። ያው የሆነ እውነትን ቢነግሯትም ጠሻ ያረጋታል። ሁለተኛ ደግሞ ሀዩ የሚያገባን ነገር የለም። ለምን ብትሉ ይሄ ነገር ከሀዩ በፊት ነው። ምክንያቱም አንድ ሰው ወደ ህይወታችሁ ሲመጣ ያለፈውን ነገር ማወቅ ሊፈልግ ይችላል። ይወቅ፣ ንገሩት። ግን ስላለፈው ነገር ይመለከተው ያለፈው ነገር አይለፈው ከሱ ከእሱ ጋር እያላችሁ ግን ያለው ነገር ሙሉ በሙሉ ከስበከባ ይመለከተዋል። ምክንያቱም ህይወቱ ነው። አጋሩ እስከሆንሽ ድረስ አንድ ሰው አጋሩ አጋር እስከሆንክ ድረስ አንተም የእሷን ሙሉ ለሙሉ ማወቅ መብት አለህ። እሷም የሱን ማወቅ ሙሉ መብት አላት። የሚወራው ነገር ለምን? አንደኛ ይች ልጅ ይሄ ወንዱ ልጅ ራሱ ያንተ ነው የሚባል ከሆነ ኢትዮጵያ የተወለደ ነው ከተባለ፣ በእርግጥ ሱማያ የአንድ አገራት አይደለችም፣ አታውቀውም ሊሆንም ላይሆንም ይችላል። ለምን እንደ ሀገር አይደሉማ፣ አታውቀውማ። ግን የሆነ ጭምጭምታ ሰምቻለሁኝ ግን አላመንኩም ብላለች። ገባችኋ? አላመንኩም ብላለች። ስለዚህ አሁንም ቢሆን ሀዩም የሆነ ነገር አንዳ ልጧል ተናግራለች። እንደ ሰማችሁት አብድም ደግሞ አንዳልጦ ተናግሯል። ከዛ በኦሮሞኛ ቀየረው ማለት ነው። በኦሮሞኛ ቀየረው ማለት ነው። ለምን ይሄን ተፈለገ? ለምን ይሄን ማለት ተፈለገ? እውነት ደግሞ አብዲ ምንም የማያውቅ ከሆነ እውነተኛ ጓደኛው ከሆነ ሰይድ ምንም ነገር ካላደረገ ማለት ነው። ሰይድ ምንም ነገር ካላደረገ የዛን ጊዜ ሱማያ ጠይቄዋለሁ ብላለች። አብዲን ደጋግማ ስትጠይቂው ለምን አልነገረም? እውነት ከሆነ ለምን አልማለላትም? ማለልኝ ስለው አልማለልኝም ብላለች። እውነት ቢሆን ቆይ ይምልላት ነበር። እውነት ቢሆን ይምልላታል። አረ በፍጹም የኔ ጓደኛ ይሄን ያረግም፣ ብሎ ቢያረገው እንኳ ይሄን ነገር ይነግረ ነበር ብሎ ይነግረዋል። ለምን ሲወጡም በአንድ ላይ ነው ሲገቡም በአንድ ላይ ነው፣ ስራቸው ሁሉ ነገራቸው አንድ ላይ ነው ብላለች። ስለዚህ ይሄ ልጅ በሆነ ነገር እውነት ሳይሆን ደግሞ ማንም ውሸት አያወራም እውነት ራሱ ሳይሆን ልጅቷ ራሱ ደፍራ ማለት ነው ሱመያ ጋር አትመጣም ሰኢድ ኢትዮጵያ መሄዱን አይታ ቸግሯት ነው መሰለኝ፣ ልጅቷ የመጣችው፣ አመጣቷ ማለት ነው እንግዲህ። ለምን አላውቅም። ሱመያ ልጅሽ ነው ይሄ ልጅ የያንቺ የባልሽ ልጅ ነው። አስቡት እንግዲህ፣ እሷ ልጅቷ ደግሞ የራሷ ባል አላት። እንዴት ነው ግን እንደዚህ የሚሆነው? ሰው እንዴት ነው የተጨፋከነው እንዴ? እሺ ይሄንኛው ውስጥ እሺ አባትዬ ተብዬ ውስሽ ልጅ ወለድሽልኝ ብሎ አሜን ብሎ ተቀብሎ ደስ ብሎት እንዴት ነው የሰው ልጅ ነው የሚባለው? አረ ጎበዝ ምን አይነት ጉድ ላይ ደረሰ። አልሙሂም ማለት ነው ሀባይ። እኔ ምን እንደምል ራሱ ጠፋብኝ። እንደው ሁለተኛ ደግሞ ማለት ነው የልጅቷ ድፍረት ማለት እውነት ይሄ ይሁን እውነት ይሄ ነገር መቼም ሱማያና ሰይድን ልታጣላ ያልተላከች ልጅ ከሆነ እውነት ሰይድን የሰይድ ልጅ ከሆነ እንዴት አይኗን በጨው አጥባ ሱመያ ጋ መጣች? እንዴት አይኗን በጨው አጥባ ሱመያ ጋ መጣች? ምን ነገሩ፣ ምን አላህን ያልፈራች መቼም ሰው ምን ትፈረደ ነገሩ። ምክንያቱም ዋናውን ካልፈራች ሰው ምን ያስፈራታል? ሲጀመርም ድንግርግር ያለ ነገር ያለነገር እኮ ነው ጎበዝ። አልሙሄም እስኪ እናንተ በሀሳባችሁ ኮሜንት ላይ ያስቀምጡ ለምን አንዴ ጉድ እኮ ነው። ወይኔ ግን ሲሰማ ግን አባትየው ባልተብዬ ያንኛው ሲሰማ ታዬ ምን እንደሚል ጨርቁን ቀድ በሚሄር ነው የሚመስለኝ። አልሙሄም ላይክ፣ ሸር፣ ሰብስክራይብ አድርጉ። እንግዲህ የሰዩም እንግዲህ ወርቁ ምንም ተገዝቶላ ሲበታ። ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሰላም ሁኑልኝ። ባይ